የተበራከተ የመጣውን ደም የመመለስ አጉል ልማድ ለማስወገድና የወረዳውን ሰላም ለመጠበቅ የጸጥታ አካላት የሀገር ሽማግሌዎችና የሃይማኖት አባቶች በተደራጀ መልኩ እየሰሩ መሆኑን የመሐል ሳይንት ወረዳ ሰላምና ጸጥታ ጽህፈት ቤት ገለጸ። ከ2007 ዓ.ም ጀምሮ በተከሰተ የደም መመለስ ጎጂ ልማድ ከ10 ሺህ በላይ ሰዎች አካባቢያቸውን ጥለው እየተሰደዱ ቢሆንም እየተሰራ ባለው ስራ ወደ አካባቢያቸው እየተመለሱ መሆኑን ተገልጸዋል። የዝባለብ ጌታነህ ተጨማሪ አላት። አቶ ደመቀ አበበ በደቡብ ወሎ ዞን መሀል ሳይንት ወረዳ ነዋሪ ናቸው። አቶ ደመቀ ወትሮ እንደሚያደርጉት ለመጫወት ወደ መጠጥ ቤት በሄዱበት አጋጣሚ በተነሳ ጸብ የሰው ሕይወት ያልፍባቸዋል። በወረዳው ስር እየሰደደ የመጣውን ደም የመመለስ አጉል ባህል በመፍራትም ከነ ቤተሰቦቻቸው አካባቢውን ጥለው ይሰደዳሉ። በዚህም ምክንያት ሀብት ንብረታቸውን ለመበተንም ተገደዋል። ሀብት ንብረት የምትጭ ሁለት አመት በስደት ከተቀመጥኩ፣ ልጆችን ዛሬ ነግቶ ነገ አላምናቸው፣ ዛሬ ነግቶ ነገ አላምናቸው። ዛሬ በአንድ በኩል ይጠለፉ ይሆን፣ ዛሬ በራሳቸው ቢቀር በሰው ይጠቁ ይሆን፣ በሰው ይገደሉ ይሆን እያልኩኝ ትክክለኛ አድሮ ሳገኛቸው አላምንም ጭራ

ያው ወንድማማች ናቸው። ደም የመመላለስ ሂደቱ ዘርን የሚያጠፋ በመሆኑ ቤተሰቦቻቸውን በመምከር ለዚህ እርቀ ሰላም መብቃታቸውን የሟች ቤተሰብ የሆኑት አቶ ይበልጤ መኮንን ይገልጻሉ። ሟች ንዣ ነው፣ የንዥባል ነው ያሳደገው። አባቱን ነው አባቱ አሳደገው፣ ንዥውን አጠፋለት፣ አጠፋው። ያው ነገሩን ብናየውም እስበሳቸው ሆነ ታርቆ በሰላም መቀመጡ እንጂ መቼስ እንግዲህ ሰው ሙታ ያልቅም፣ በማለት የውርቅ ዘር ሰጣል። ምንም ሰርክ ጠዋት ማታ ሰው ሙታ ያልቅም ረፉ ሰው ሙታ ያልፍም ረፉ እያልኩ እየከረከርኩኝ አንድ ቀን ትነታቸው ተንቀሳቅሶ ያውቁም። ይኸው ዛሬ እርቁስ ሊፈጠም ድረስ ምንም የሰሩት ነገር የላቸውም። ማስመራር ሁላችሁም በሰላም ግቡ። የሃይማኖት ተቋማት እንዲኖሩ የህብረተሰቡ መኖር ወሳኝ በመሆኑ ህብረተሰቡ ይህንን ደም የመመለስ ክፉ ባህል እንዲያቆምና ወደ ሰላሙ እንዲመለስ ስራዎችን እየሰሩ መሆኑንና ህብረተሰቡም እየተለወጠ መምጣቱን የሃይማኖት አባቶች ተናግረዋል። በሙስሊሙም ሆነ በኦርቶዶክስ በተለያየ በእምነቱ ቦታ ላይ ምዕመን ከሌለ ህዝብ ከሌለ የሃይማኖት ተቋማችን የለም። ሰላም ከሌለ አገራችን ልናለማት አንችልም። ሰላም ሲኖር ለሁሉም ለሃይማኖታችንም፣ ለአንድነታችንም፣ ለልማታችንም ይህንን የወረዳችንን ተሞክሮ ወደ ሌላው ወረዳና፣ ወደ ሌላው ዞን፣ ወደ ሌሎች ቀበሌዎች ተራምዶ እንዲስፋፋልን ነው። ይህን አዲስ መጤ ጎጅ ባህል ሰውን አልባ የሚያደርግ ይህን ለማጥፋት መንግስት በዋቀረው ያው ሌትም ቀንም እየታገልና ያለ ነው። ወደፊትም አንተውም። ከ2007 ዓ.ም ጀምሮ በተከሰተ ደም የመመላለስ አጉል ባህል ከ10 ሺህ በላይ ሰዎች ቤት ንብረታቸውን ጥለው መሰደዳቸውን የገለጹት የመሐል ሳይንት ወረዳ ብልጽግና ጽሕፈት ቤት ኃላፊ አቶ ተመቸው አርካው ችግሩን ለመቅረፍ ስራዎችን እየሰሩ መሆኑን የገለጹት፣ አጠቃላይ እንደ ወረዳ ከ2007 ጀምሮ እስካሁን ድረስ እስካለንበት ይና በጀት አመት ጨምሮ ወደ 10252 አካባቢ ሰዎች በስጋ ዘንድና ብቻ እንዳንሞት ብለው ቀያቸውንና አካባቢያቸውን ለቀው ሂደዋል። በዛ አመት ከሁሉም ስራ ቀድሞ የሰላም ጉዳይ በየሳምንቱ እየተገመገመና ምን ያክል ይህን ያህል ገዳይ ተለይቷል፣ ይህን ያህል የተፈናቀለ ተለይቷል፣ ምን ያክል ታረቀ በማለት በየሳምንቱ ከፀጥታ ሚኒ ካቢኔው ጋርና ከወረዳ አመራሩ ጋር እየገመገምን እየመራና ነው ያለነው። እስታሁን ወደ አስር ነፍሰ ገዳይ ታርቋል። በዚህ ሁለት ወር ውስጥ የተፈናቀሉ ሰዎች ወደ ቦታቸው እየገቡ ነው ያሉት። የጸጥታ አካላት ከቀበሌ አመራሮች ጋር በጋራ በመሆን በሁሉም ቀበሌዎች የምክክር መድረኮችን በማዘጋጀትና ስራዎችን በመስራት ይህንን ጎጂ ባህል ለማጥፋት እየሰሩ መሆኑን የመሐል ሳይንት ወረዳ የሰላምና ጸጥታ ጽህፈት ቤት ምክትል ኃላፊ አቶ በለጠ ጋሻው ገልጸዋል። እያንዳንዱን ዳታ ከወንጀል መዛግብት ከ2007 እስከ 2015 ያለውን የወንጀል መዛግብት ዳታዎችን በመልቀም በቀበሌ ደረጃ መታረቅ ያለባቸው የግድያ ወንጀሎች መታረቅ ያለባቸው የከፋ ጫፍ ላይ የደረሱ ግጭቶች ነገ ከነገ ወዲያ አቆጥቁጦ ግድያ ይደርሳሉ የተባሉ ወንጀሎችን በግልጽ በመለየት ለቀበሌ መዋቅሩ መረጃ ሰጠን። ያንን መረጃ መሰረት በማድረግ የጸጥታ መዋቅሩ የክትትልና ቁጥጥር ስራ እያደረግን እያንዳንዱ የከፋ ግጭትና አጠቃላይ ወንጀሎች እና ግድያዎች በእርቀ ሰላም እንዲፈቱ የመጀመሪያ ስራ አድርገን በዘመቻ ነው እየሰራን ያለ ነው።